ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በሕዝብ ተወካዮች ምክር ቤት በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉ። ጠቅላይ ሚኒስትሩ ማብራሪያ የሚሰጡት በፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ ለሚነሱላቸው ጥያቄዎች እንደሆነም ተገልጿል። በማክሮ ኢኮኖሚ ማሻሻያው በኢኮኖሚው ዘርፍ ይስተዋሉ የነበሩ ችግሮችን ማስተካከል መቻሉን የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝ ገለጹ። ሚኒስትሩ በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት በኢኮኖሚ ዘርፍ ከህብረተሰቡ ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዚህም የማክሮ ኢኮኖሚ ማሻሻያውን ለመተግበር አስፈላጊው ዝግጅት ተደርጎ ወደ ስራ በመገባቱ ውጤት መመዝገቡን አስረድተዋል። የትምህርት ዘርፍ ሪፎርም ዓላማ ሁሉም ኢትዮጵያዊ ህጻናት ጥራት ያለው ትምህርት እንዲደርሳቸው ማድረግ መሆኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ተናገሩ። ሚኒስትሩ የጠቅላይ ሚኒስትር ጽህፈት ቤት ከህብረተሰቡ የተነሱ ጥያቄዎችን ለመመለስ ባዘጋጀው መድረክ ላይ ቀርበው በሰጡት ምላሽና ማብራሪያ ጥራት ያለው ትምህርት ማዳረስ ጊዜ የሚወስድ ስራ ነው ብለዋል። የትምህርት ጥራትን ተደራሽ ለማድረግ እየተሰራ መሆኑንም ተናግረዋል። ኢትዮጵያ ሕገ ወጥ የሰዎች ዝውውርን ለመከላከል ከሳውዲ አረቢያ ጋር በትብብር እንደምትሰራ ገለጸች። የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አረጋ ከሳውዲ አቻቸው ጋር መክረዋል። ዋሊድ ቢን አብዱል ከሪም ኤል ኬሬጂ ሀገራቸው ከኢትዮጵያ ጋር በግብርና ዘርፍ በማዕድን ቱሪዝም እና ቴክኖሎጂ ዘርፎች ለመስራት ቁርጠኛ መሆኗን ገልጸዋል።